በኢትዮጵያ ከፍተኛ ሊግ 20ኛ ሳምንት ጨዋታ ደሴ ከተማ አሸንፎ የምድቡን መሪነት ተረክቧል። በኢትዮጵያ ከፍተኛ ሊግ ፉክክር ወደ ፕሪምየር ሊግ ለማለፍ የሚደረገው ትንቅንቅ እንደቀጠለ ነው። በምድብ ሀ ሸገር ከተማ ቀድሞ የፕሪምየር ሊግ ተሳታፊነቱን አረጋግጧል። ያም ሆኖ ለአለመውረድ የሚደረጉ ጨዋታዎች ግን ትኩረት ስበዋል። ትናንትና የዚህ ስጋት ያለበት እንጅባራ ከተማ በአዲስ አበባ ከተማ ሁለት ለአንድ ተሸንፏል። ጋሞ ጨንቻና ቀድሞ የወረደው ወልቂጤ ከተማ ደግሞ ድል ቀንቷቸዋል። በምድብ ላይ ወደ ፕሪምየር ሊግ ለመግባት አራት ክለቦች እድል ይዘዋል። ደሴ ከተማ፣ ነገሬ አሪሲና ሀላባ እንዲሁም ንብ የዚህ እድል አላቸው። ትናንትና በሀያኛ ሳምንት ጨዋታ ሻሸመኔ ከተማን አንድ ለባዶ የረታው ደሴም የምድቡን መሪነት ተረክቧል። ለደሴ የድል ግቧን አብዱልለጢፍ ሙራድ አስቆጥሯል። በዚህም ደሴ ከተማ ነጥቡን 41 ማድረስ ችሏል። ምድቡንም መምራት ጀምሯል። በዚህ ምድብ ተቀናቃኞቹ እርስ በርስ የሚገናኙበት ጨዋታ ነገ ይደረጋል። በተለይ በዋንጫ ፉክክር ውስጥ የሚገኙት ነገሌ አርሲና ሀላባ እርስ በርስ በዚህ ሳምንት ይገናኛሉ። ነገሌ አርሲ ካላሸነፈ በስተቀር በማንኛውም ውጤት ደሴ ከተማ በመሪነቱ የሚቀጥል ይሆናል። በትናንት ሌላ ጨዋታ በዚህ ምድብ ቦዲቲ ላይ ቦዲቲ ኦሜድላን ሶስት ለአንድ ረቷል።